እንዳሁታችን እንደዚሁ ሚኢላይ ለመድረስ ዝርዛ ኩሎ በምትሄድበት እንደዚሁ አደጋ እንደደረሰ እናስታውሳለን። እንግዲህ ይህ ሁሉ መንፈሳዊው ነገር መልካም አገልግሎት ላይ መልካም ነገር ላይ መሆኑን የሚያሳይና የሚያረጋግጥ ነው። በፈተና ነው ሁሉ ነገር የሚስተካከለው። በዛ በሚጠርስበት በደረሰብን ፈተና ማናዝን ማንጨነቅ በመስጋና የምንቀበል ከሆነ ነው። ያ ፈተና ሙከራ ነው። ጠራት የሰጥንላት በዛ አንጻር መፈተና አለብን። የሚፈተንበት ጋዳ ያንን በደስታ መቀበል ነው። ከዮ የበለጠ የተፈተነ የለም። ብዙ ቅዱሳን አባቶቻችን ብዙ ፈተና ደርሶባቸዋል። ፈተና ስለደረሰባቸው አገልግሎታቸውን አላቋረጡም። ወደ ኋላ አላሉም። እየጠነከሩ ኃይል ያገኙ ጸጋ እያገኙ ነው። ይሄትና ከዚህ ጉዳይ እናመሰግናለን። በሌላ በኩል ደግሞ ያው በእውነት በተለይ በዚህ በምቆይበት ጊዜ

ሁሉ ነገር ያሟላላች ላለው እና ብዙ ነገር ነው የወጣው እዚህ ዚያለ እናመሰግናለን። በዚህ በአገልግሎቱ ደግሞ በዚህ በጠዋት በመገኘት በጠሎት ጊዜ በመገኘት ይህንን መሳሪያው ማዘጋጀት ከዳችን ሁለት ኪዳን ትልቅ አገልግሎት እየፈጸመት ይችላለችው። እንግዲህ በዚህ አገልግሎት በሳታቱ መቆም ላይ ያገለግሉት እህቶቻችን ህጎት እዚያርያ አሳሌማርያም እናዚህ በጣም ትልቅ መስዋዕትነት ከፍሏል። ትልቅ አገልግሎት ሰጥተዋል። እና እንግዲህ በደረሰው ነገር ሁሉ እግዚአብሔር ያው ሁሉ ነገር ያስተካክለዋል። የበለጠ አገብኩ እንደሰጠ እንደሚበጥ እናምናለን። እና ስለሆነው ነገር ሁሉ እግዚአብሔርን እናመሰግናለን በሆነት እና መልካም ጊዜ ነው ያሳለፍነው። ይሄ እንግዲህ ቤትም አሁን በአሜሪካ ምድር ላይ እንኳን በሁዳዴ በፍልሰታም መሳሳት አይቆም እና ካህናቱም ተባብረው በሚያደርጉት ነገር ሁሉ በፍቅር በመተሳሰብ የሚደረግ ነገር በመሆኑ ይህ ነው እንግዲህ እግዚአብሔርን ዋጋ የሚሰጠው የሚያከብረንም በዚህ ነው እና በዚህ ዘንስ ማደረገልን እግዚአብሔርን እናመሰግነዋለን። መልካም ነገር ያደረጋችሁ ሁሉ፣ ምናልባትም ጠቅሰ እንደዚህ በምንልበት ጊዜ ሌሎቻችሁ ደግሞ ጥሪ ሚላችሁ ሊኖር ይችላል። ያ እንግዲህ ክርስትናው ሳይገባ ሲቀር ነው። ሌላው ሲመሰገን ያ በሚገባው ነገር መቅስ ሆነ ሰበ ሆነ ባልሆነው እንኳን አመስግነው ባደረገው ማመቸን ውዳሴ ከንቱ አይደለም። ማመስገን ይገባል። ውዳሴ ከንቱ የምንሆን ያ ሰውዬ ውዳሴ ከንቱ አስቦ የሚያደርገው ከሆነ ነው። እንደዛ ካሰበ ነው ልቡን ነው እግዚአብሔር እንደዛ እሱ ተደረገ ልንመሰገን ደግሞ ቦታ እየተመራን የምንጓዝ መሆን አለበት። በመንፈስ ቅዱስ ቤቶች መመራት አለበት። ቤተክርስቲያን ልዩ ቤተክርስቲያን ልዩ ሆነን ነው መጓዝ ክርስቲያኖች ሆነን ነው መጓዝ ክርስትና የምናደርገው የገባን ክርስቲያኖች ሆነን እንድንጓዝ በሰላም ደግሞ

በ፣ እንግዲህ እግዚአብሔር በፈቀደ ግን የሚሆነው እኛ ባና አይሆንም፣ እና ያንን እንግዲህ እያመቻለ በጥሩ ሁላችሁም ማሰብ አለባችሁ። የጥረት ውጤት ነው፣ የጥረት ውጤት ነው። የክርስትናውን ህይወት መኖር መሆን አለብን።

ደስ ይበልሽ ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታችን ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ